ጥሩ ልብ ስላላችሁ ብቻ የግል ምስጢራችሁም ለዘመዶቻችሁ ለጓደኞቻችሁ ትናገራላችሁ። ነገር ግን እየጎዳችሁ እንደሆነ አላወቃችሁም። ያሰባችሁትን ነገር ማድረግ ከፈለጋችሁ ጉዳያችሁን ለማንም ሰው አትናገሩ። በዛሬ ቪዲዮ ለሰዎች መቼም ቢሆን ማጋራት የሌለብን ሰባት ነገሮችን ይዘንላችኋል። በአንድ ታሪክን ጀምር በአንድ ከተማ የሚኖር ደግና ጓደኞቹን የሚወድ አንድ ምስኪን ሰው ነበር። ይህ ሰው ለሚወዳቸው ሰው ሁሉ ሟች የሚባል አይነት ሰው ነው። ጓደኞቹን ከመውደዱ የተነሳ ጓደኞቹ ሲመጡ የሚያርፉበትን ክፍል አዘጋጅቶ የቤቱን ቁልፍ ሁላ ሰጥቷቸዋል። እንደ ቤታቸው እዛው ይውላሉ፣ እዛው ያድራሉ፣ ይኖራሉ ማለት ይቀላል። ቤት ኪራይ መክፈል የከበዳቸው ውጪ ከመከራየት ትተው እሱ ጋር እየኖሩ ነበር። አንድ ቀን ለሚሰራው ሥራ ወደ ውጭ ለአንድ አመት ያክል ሄደ በአመቱ እንዳሰበው ሥራው አልሆነለትም በከፍተኛ ኪሳራ ምክንያት ወደ አገሩ ተመለሰ ልክ ቤቱ ሲመለስ ቤቱ ውስጥ ዘበኛው እንዳይገባ ከለከለው እንዴ ይህ ቤት እኮ የኔ ነው በገዛ ቤቴ እንዳልገባ ለምን ትከለክለኛለህ አለው ዘበኛውም እብድንህ እንዴ ዞር በል ከዚህ አታናደኝ አለው ይህ ምስኪን ወጣትም በሁኔታው ግራ ተጋባ ለጓደኞቹ ደወለ። አንዱ አንስቶ ትገርማለህ ከዚህ በኋላ አስደውልልኝ ጥሩ ሰው ትመስለኝ ነበር አለው። ለሌላኛው ጓደኛውም ደወለ። ቤቱን ከሸጥከው በኋላ የት ነው የምትፈልገን? አለው በላያችን ላይ ከሸጥከው በኋላ ቤትህ ውስጥ ትፈልገናለህ? አለው በመገርም እሱም መልሶ እኔ መቼ ሸጥኩት? እኔም እዚህ ስመጣ የሆነ ዘበኛ አላስገባለኝ አለው። ጓደኛውም ተናዶ ራታስ መስል ብሎ ስልኩን ዘጋበት። ይህ ሰው ህይወቱ እንደጠመመችበት አሰበ። ወደ አካባቢው ቀበሌም ሄዶ አንድ የሚግባባውም ሰው ስለ ቤቱ ጠየቀው። በፊት የነበረው ቤቱ በሌላ ሰው ስም በሽያጭ እንደዞረ ነገረው። እኔ አልሸጥኩትም ነበር እኮ አለው። ሰውየውም አዘነለት። እዚህ ቦታ ከፍተኛ ሙስና ይሰራል። ቤቱን ባንተ ስም እላይ ላይ ሸጠውታል አለው። በዚህ ሰዓት ይህ ምስኪን ሰው ዓለም እላዩ ላይ የወደቀች መሰለው። ከኪሳራ የተረፈውን ብር ትንሽ ቤት ተከራይቶ ጨረሰው። ለመቀጠርና ሥራ ለመያዝ ቢሞክርም አይምሮ ያሰራው አልቻለም ሱስ ጀመረ ጎዳና ላይ ወደቀ በፊት የሚያውቁት ሰዎች ሁሉ ምስኪን ያን የመሰለ ልጅ እንዲህ ብቻውን ማውራት ጀመረ ይባባላሉ ቤቱን ለማስመለስ ቢጥርም ሁሉ ነገር በሱ ስም እንደተደረገ ብቻ ማስረጃ ያገኛል መንገድ ላይ መንግስቱንና ህዝቡን እየተሳደበ ይሄዳል እኔ ለናንተ እንደዚህ ነበርኩኝ ይላል ብቻውን መንገድ ላይ ማደር ከጀመረ ሰነባብቷል ወደ አንድ አመት ጎዳና ላይ ኖረ። አንድ ቀን ግን ህይወቱን የቀየረ ክስተት ተመለከተ። የበፊት ጓደኛው ሲረዳውና ሲያግዘው የነበረው ልጅ ከድህነት በአንድ ጊዜ ተነስቶ በጣም ውድ ከሚባል መኪና ሲወርድ ተመለከተው። በጣም ተገረመ። የዛን ሰዓት ነው ከአንድ አመት እንቅልፉ አይኑ የተገለጠው። ጓደኛውን ሄደና እጁን ዘረጋና ጓደኛ፣ ሰላም ነው አለው። ያ ጓደኛውም ደንገጥ አለና ሰላም ብሎ ታኪሱ 10 ብር ሰጥቶት እንዳላወቀ መስሎ ሄደ። ስለ እሱም ሲያጣራ በድንገት ሀብታም እንደሆነና አሁን ትልቅ ቢዝነስ ውስጥ እንደሆነ ከሰዎች ተነገረው። ከዛን ቀን ጀምሮ ያ ምስኪን ሰው ሱሱን አቁሞ ወደ ፖሊስ ጣቢያና ፍርድ ቤት አመራ። ጓደኛውን ከሰሰው። በደንብ ሲጣራ ቢዝነሱ የከሰረው ይህ ጓደኛ መረጃ አሳልፎ ለሌላ ባለሀብቶች ሰጥቶበት እንደሆነ እግረ መንገዱን ተረዳ። ቤቱንም ገንዘብ ከፍሎ በሱ ስም እንደጨረሰው ከሁለት አመት ክርክር በኋላ ተፈረደለት። ጓደኛውም በዝርፊያና በሙስና እንዲሁም ፍትህ በማዛባት ሃያ ዓመት እስር ተፈረደበት። ከዛ ይህ ደግና ምስኪን ሰው ዳግም ወደ ስኬቱ ጎዳና ተመለሰ። ከዛ በኋላ ግን ለራሱ ሰባት ህጎችን አስቀመጠ። በሚሊዮኖች የተሸጠ መጽሐፍ አሳተመ። መጽሐፉ ላይ ያሉት ህጎችም እንዲህ ይላሉ። ብልጥ ከራሱ ብቻ ሳይሆን ከሰውም ይማራል በህይወታችሁ ውስጥ ለሰው ማጋራት የሌለባችሁን ሰባት ነገሮችን ላሳውቃችሁ እኔ ጉዳትን ስላስተናገርኩበት ጎዳና እስከ መውጣት ያደረሰኝን መጎዳት እንዳያገኛችሁ ያደርጋችኋል የመጀመሪያው መኖሪያ ቤታችሁን ከራሳችሁ ውጪ ለማንም አታጋሩ ብትችሉ ለማንም ባታሳዩ ተመራጭ ነው መኖሪያ ቤታችሁ ከብዙ ድካም የምታርፉበት እንደሆነ ታውቃላችሁ ድንገት ጓደኞቻችሁ ወይም ዘመዶቻችሁ መጥፎ ሰዎች ቢሆኑ ያን ማረፊያ ቦታችሁን ከማረፊያነቱ፣ ከመደበቂያነቱ ወደ መበጥበጫነቱ ይቀይሩባችሁ። ጠላት ደግሞ ሊያጠቃችሁ ሲፈልግ ቀድሞ መኖሪያችሁ ውስጥ ወዳጅ መስሎ ነው የሚገባው። ስለዚህ መኖሪያ ቦታችሁ ውስጥ ሰውን ባስቀጥሩ ይመረጣል። ይህም በማድረጋችሁ ትዳራችሁ፣ ንብረታችሁ፣ ደህንነታችሁ የተጠበቀ እንደሚሆን አትጠራጠሩ። ሁለተኛ የምትሰሩትን የግል ስራ መረጃ አትናገሩ። መረጃ ይሸጣል። እኔ በጓደኛዬ ምክንያት እንደከሰርኩት መረጃዬን ይሸጠው ገበያ ላይ የነበሩ ባለሀብቶች የእኔ ስራ እንዲወርቅና እንዲከስር አረጉብኝ። ተቀጥራችሁ የምትሰሩ ከሆነ በድርጅቱ ሊያስጠይቋችሁና ሊጎዷችሁ የሚችሉትን መረጃዎች ለማንም አታጋሩ። ጠላት ሊያጠፋችሁ ከፈለገ እናንተን ለመጉዳት ያን መረጃ በቀላሉ ሊጠቀምበት ይችላል። ሶስተኛው ሰዎች ሲያደርጉትና ሲናገሩት የሚያፍሩበትን ነገር ብታደርጉ እንኳን ይህንን ለማንም አታጋሩ፣ አትናገሩ። ሰዎች ሲያደርጉት የሚያፍሩትን ነገር ለምሳሌ ሱስ ውስጥ ሆናችሁ ሊሆን ይችላል። ለማቆም ከፈለጋችሁ በራሳችሁ ለማቆም ታገሉ እንጂ ለቅርብ ሰው በጣም ምርጥነቱን ላረጋገጣችሁት ሰውና ሊረዳችሁ የሚችል ሰው ካልሆነ በቀር መቼም ቢሆን አትናገሩ ምክንያቱም ጠላቶቻችሁ እናንተን ለማጥቃት ማንኛውንም ደካማ የሆናችሁበትን መረጃ አሳልፋችሁ አትስጡ። ከሰጣችሁ ስማችሁ በየአደባባዩ በቀላሉ ይጠፋል፣ እናንተ ላይ አድቫንቴጅ ይይዙባችኋል። ይህም መረጃ ካላጋራችሁ ግን ስምና ክብር የማስመለስ ችግር ውስጥ አትገቡ። አራተኛው ጉዞ ስታደርጉና ከአንድ ቦታ ወደ አንድ ቦታ ስትንቀሳቀሱ ምንም መረጃ አትስጡ። የእናንተን መሄድ መንቀሳቀስ ጠብቀው የሚመጡ ጊዜ ጠባቂ ጠላቶች አሉ። መውጣታችሁን ጠብቀው ዕቃችሁን የሚዘርፉ ትዳራችሁን የሚበጠብጡ ብዙ ናቸው። ችግሩ ሲደርስባችሁ ከምታውቁት ቀድማችሁ ብታውቁ ትጠቀማላችሁ። የሆነ ቦታ ሄዳችሁ ከዛ ሆናችሁ ፎቶ የምትለቁ ሰዎች ተጠንቀቁ። ያላችሁበትን አታሳውቁ። ለጠላት የማይመችውን ፎቶ ምናምን መልቀቅ ግዴታ ውስጣችሁ የሚያስገድዳችሁ ከሆነ ከጉዞ መልስ ልቀቁት። ያኔ አምልጣችኋል ማለት ነው። አምስተኛው፣ የቤተሰብ ምስጢራችሁን ለማንም አትናገሩ፣ አታጋሩ። ስለ ቤተሰቦቻችሁ ግንኙነት ጥሩነትና መጥፎነት ለሰው አታውሩ። ሰው ሰው ነው። በተለይ ይሄ መረጃ መርዛማ ሰዎች ጆሮ ውስጥ መድረስ የለበትም። እንዲቀለኝ ብላችሁ በተለይ ሴቶች ለማያገበውና ለማይረዳችው ሰው ሚስጢራችሁን አትዘርግፉም። የነገርሹ ሰው ድንገት መጥፎ ከሆነ ቤተሰብሽ መሃል ቤተሰብ መስሎ ገብቶ ህይወትሽን ያናጋዋል። ስለዚህ ብሉ መሆናችሁን አትርሱ። ከላይ ያሉትን ህጎች ሁሌ ያስታውሱ። ስድስተኛው የወደፊት እቅዳችሁን ለማንም አታጋሩ። ወደፊታችሁን በማሰብ የራሳችሁ ብቻ አድርጉት። ለሰው በተናገራችሁ ሰዓት ህይወታችሁ ላይ የቅናት የጥላቻ ኃይሎች ሐሳባችሁ ላይ ጥቃት ይሰነዘራሉ። ከነሱ ስትበልጡ ደስ የማይላቸው ኃይሎች የዛን ሰዓት ተገልጸው እንደማትችሉና እንደማይሳካላችሁ ይነግሯቸዋል። በጥላቻ ይከታተላቸዋል፣ ቡዳ ይሆኑባቸዋል ቢባል ይቀላል። እናንተም የወደፊት እቅዳችሁን በተናገራችሁ ጊዜ አይምሯችሁ ያደረጋችሁት እንዲመስላችሁ ያደርጋል። በቀላሉ ህልማችሁን በወሬ የተቋጨ ማለት ነው። ስለዚህ ለማንም እቅዳችሁን ትንፍሽ አታድርጉ። ሰባተኛ ምስጢራዊ ቁጥሮቻችሁን ለአንድም ሰው አታጋሩ። ይህ ቁጥር ከስልክ ፓስወርድና ፓተርን ጀምሮ እስከ ማንኛውም ገንዘብ ማንቀሳቀሻ ፓስወርድ ከእናንተ እጅ እንዳይወጣ። ሚስጥራዊ ቁጥር የተባለው እናንተ ብቻ እንድትጠቀሙበት ነው። እሱ ምርጥ ሰው ነው፣ ታማኝ ነው እያላችሁ ገንዘባችሁን የምታስቀምጡበት ኤቲኤም ሳይቀር እዛ ድረስ በመናገር ጠላትን ወደ ኪሳችሁ አታስጠጉ። ትንሽ መጎራበጥ ሲፈጠር በቀላሉ ያጠቃችኋል። እነዚህ ዋና ዋና ሰባት ነገሮች ላይ ነፃ ከሆናችሁ እመኑኝ፣ በጠላት ከማይጠቁ አምስት ፐርሰንት ውስጥ ናችሁ ማለት ነው። አይምሯችን ድግግሞሽ ይፈልጋልና እነዚህን ሰባት ነገሮች ደጋግማችሁ አስታውሱ። የቻናላችን ተከታታዮች፣ በቪዲዮ አዲስ ነገር እንዳገኛችሁና እንደጠቀማችሁ እርግጠኞች ነን። ቀጣይ በተሻለና ጥሩ መረጃ ይዘን ስለምንመጣ አብሮነታችሁን ላይክና ሰብስክራይብ በማድረግ ያሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ